አንቺ ፍቅረኛ ስትይ ማወቅ አለብ ፍቅረኛም ስትይ ስትንቀሳቀሽ ምን ይሞቅ አለብኝ በግዴታ አንተ ፍቅረኛ መሆን አለብ ዳኒ ግን እንዴት ነው ጥጋብ ጥጋብ ያለው ሩታ ጋር ሞከረ ሞከረ ሞከረ በጣም በብዙ መንገድ አልሆን አልሳካ ሲለው በቃ የእሱ እንደማትሆን እርግጠኛ ሲሆን አሁን ደግሞ ጽጌ ጋር ተመልሶ መቷል ትናንትና ከዋንትያ ጋር ብዙ ነገሮችን ሲያደርግ ነበር። አሁን ደግሞ ዋንትያ ወደ ውጭ ሀገር ሄደች ብሎ ልጇን አደራ ሰጣው ሄዳለች እና እሱን አደራ ሳይወጣ ደግሞ ገና ጽጌ ገና እግሯ ከመግባቷ ቤቷ ሄዶ እዩትማ፣ ንቀቱን እንዴት እንደሚያደርግ ለሴት ልጅ ክብር የሚባል ነገር የለውም። እኔ ዳኒን በፊት ከጽጌ ጋር በጣም ተከባብረው ተዋደው በጣም በቃ እኔ እንጃ አላውቅም። እንደውም እሷ ወጣ ያለ አለባበስ ስለምትለብስ እሷ ምከራት እያለን እኛ ራሱ እንነግረው ነበር በፊት፣ ገና ጩጭ እያሉ ቪዲዮ ሲጀምሩ ጀምሮ ማለት ነው። ና እኛም አብረን አይደግኑ በነገራችን ላይ አሁን ላይ ግን ዱባይ ሄዶ በሰው ሀገር፣ እንኳን እች ልጅ ማን አላት ማለት እኛን አምና ከኛ ጋር ሁናን ሄደችው ሴት ልጅ ናት፣ እንክብካቤ ያስፈልጋታል አለንልሽ። በሀገራችሁማ ብዙ ሰው ከው ካጎናችሁ ካጠገባችሁ የሆነ ችግር ቢደርስባችሁ ደውዬ የምጠራው ሰው አለ ብላችሁ ልታስቡ ልትችላላችሁ። በሰው ሀገር ግን ስትሄዱ ከባድ ነገር ነው የሚሆነው እና እዚ ሀገር የምታውቁትን ሰው ጓደኛችሁን ማግኘት ማለት በጣም ትልቅ ነገር ነው እና በዛ ሁኔታ ላይ ሁና ሌላ ሴት አምጥቶ ፍቅረኛ ይነች፣ ሚስት ነች፣ አንቺን አልፈልግሽም፣ አታስፈልግኝም በህይወቴ አንቺ ምን አገባሽ ከማንም ጋር የፈለኩትን ነገር ባደርግ እሷ ተቆጣጥረው አንተ ከኛ ጋር ነው የመጣው ስለዚህ ከኛ ጋር ነው መሄድ አለብህ ስትወጣም ስትገባም ለኛ ማሳወቅ አለብህ ዝም ብለን ማታቆብ ቤት ደማደር የለብም ስትለው በጣም አመነጫጭቆ ሰድቧት በጣም በቃ ብዙ ነገር ብሎ ከብዙ ሰው ህዝብ መሀል አዋርዷታል አይደል ከዛ የአልበቃ ብሎት ደግሞ የራሳቸው ጉዳይ ብሎ እና አብርሽ ነሩታን ሳይቀር ጥሏቸው ወደ ኢትዮጵያ ብቻውን ተመልሷልና በጣም የሚያሳፍር የሚያስጠላ ነገር ነውና አሁን ላይ ደግሞ እንደምታዩት እሷ እሱን እንትን ብላ ብትመጣ ደግሞ ሰላም ላግኝ ብላ ሁሉን ነገር ትታ ወደ ቤቷ ስትመጣ ደግሞ ቤቷ ድረስ ተከትሎ ሂዶ በቃ ይሆናል አይደል? ምንም ነገር እንዳልተፈጠረ ሞራሏ ላይ እንዳልተረማመደ እንዳዛ እንዳላንቋሸሻት እንዳልፈልግሽም እንዳላላት ብዙ ነገር እንዳላላት ዛሬ እንደ አዲስ ሰው ሌላ ሰው ሆኖ ቤቷ ድረስ ሄዶ ገብቶ ቁጭ ልክ ስጦታ እንኳ አቀባበል እናድርግላት ወይ እልካም እንበላት ብሎ አበባ ይዞ ሄደ። እሷ ደግሞ አልፈልግም፣ በቃ በቅቶኛል፣ ሰልችቶኛል፣ ደክሞኛል፣ ተወኝ፣ በቃ እያለችው ፍቅረኛ አለኝ እንደ አለችው እና ፍቅረኛ የለሽም ቢኖርሽም እንቅስቃሴሽንም መውጫ መግቢያሽንም ፍቅረኛሽ ፍቅረኛ ስትሽም እያንዳንዱ እንቅስቃሴሽን መጀመሪያ ቀድሜ እኔ ማወቅ አለብኝ፣ ለእኔ ማሳወቅ ግዴታ አለብሽ ነው እያላት የሚገኘው እና እርግጠኛ ነኝ ሽንት ቤት ስትሄድ ራሱ ማለት ነው በቅርቡ ስንት ው ነው ዳኒ እንደ ባይኖርም ቢኖርም ስልክ ደውላ እሱ ከሌለ ስልኩን አንስቶ ጊቤ ካላላት ማትገባ ነው የሚመስለኝ። የምሬ ነው እና በዚህ ልክ ክብር የሌለው ወንድ ነው በቃ። አንዳንዴ እኮ ክብር አለ እግዚአብሔርን። በተለይ ሴት ልጅ አንዳንዴ፣ ይውላችሁ፣ ሞራል የሚባል ነገር አለ በጣም ትልቁ። በቃ ሞራል ከባድ ነው አንድ ሰው እንደዚህ እንደፈለገ የቱንም ያህል ብትወዱት ብታፈቅሩት፣ ያን ሰው እግዚአብሔርን ነው ምላችሁ፣ ከፍቅር ክብር ይበልጣል። እኔ ከፍቅር ከሚያፈቅረኝ ሰው አንድ ሰው እስከ ጥግ ድረስ ከሚያፈቅረኝ ክብር ከሌለው እኔ ያን ሰው በጣም በትልቅ ኤክስ ነው የማባረረው። መጀመሪያን የማስቀድመው ክብር ነው። ሊያከብረኝ ይገባል። አንደኛ ሰው በመሆኔ፣ ሁለተኛ ሴት በመሆኔ ክብር ሊሰጠኝ ይገባል። በእርግጥ ሰው የምትሰጡትን ያህል ክብር ነው የሚመልስላችሁ፣ የሚሰጣችሁ። ግን ከምንም በላይ ደግሞ ለሴት ልጅ የተለየ ክብር ይገባታል። አለቀ። ለሰው ልጅ ክብር ይገባዋል። ከዛ ቀጥሎ ደግሞ ለሴት ልጅ ለየት ያለ ክብር ይሰጣል። እና ምናልባት አፍቅረው ሊሆን ይችላል። እንደዚህ እያመነጫጨቃት እንደዚህ ሁሌ በሰው ፊት እያዋረዳት በፍቅሯ እየተጫወተባት እየቀለደባት እያሾፈባት ድራማ ፊልም እየሰራባት ተከታታይ ድራማ እየሰራባት ሲመጣ እሺ ብላ ስቃ የምትቀበለው ከሆነ ሲሄድ እንደዛ እንደዛ የምትል ከሆነ ምኑ ነው ክብሯን ካላስከበረች? ዛሬ በደንብ አርጋን የነገረችው አልፈልግም፣ በቃ ሰልችቶኛል፣ ከአንተ ጋር በግድ ልሆን አልችልም፣ አልፈልግም፣ ፍቅረኛ አለኝ፣ አልፈልግም ነው ያለችው። ግን ቆይቶ ደግሞ በቃ ያልኩሽ ቦታ የቀጠርኩሽ ቦታና ሰዓት አለ በዛ ሰዓት መጠሽ ከኔ ጋ ግዴታ ምሳ መብላት አለብሻ አላት። ከምሳው እመጣለሁ አለችው። አትምጣት ብለህ አልልም። ምክንያቱም እነዚህ ልጆች ዛሬ የተዋወቁ አይደሉም። ግን ፅጌ፣ አንዳንዴ ማረም እኮ ሲመር ሲበዛ ይመራል። ክብርሽን ጠብቂ፣ በቃ ለሴትነት ክብርሽ ተጨነቂ። በቃ ሴት ነሽ አንቺ፣ የተለየ ክብር አለሽ የተለየሽ ፍጥረት ነሽ። በቃ አለ አይደለ፣ እንዴት ልበልሽ፣ እንቁ የሆንሽ ነሽ። ዋጋሽ ውድ ነው፣ ተመን የሌለሽ ዋጋሽ ውድ የሆነ በቃ ማንም የማይደረስበት የማይደፍረው ዋጋ ነው ያለሽ። ስለዚህ ለምንድን ነው በዚህ ወጠጤ ጠዋትም ማታ ምትጨነቂው ምታስቢው? ለምን ቆራጥ ውሳኔ አትወስኝም? አወደሹ አፍቅረሹ ሊሆን ይችላል ሲጀመር ምንናምን እና ምን እንደሆናችሁ በግልፅ አትናገሩም። ግን ዳኒ በዚህ ልክ እንዲጫወትብሽ መፍቀድ አለብሽ ብዬ አላስብም እኔ እንደ ሴት ማለት ነው። እሷን ነው የተናገራታ እሷን ነው። እንደዚህ አይነት ንግግሮች እንደዚህ አይነት ንቀት የሚያሳየው ግን እኔን የሚናገረው ይመስለኝ በቃ። ዳኒን አንዳንዴ ፍንክት ፍንቅት አድርጊው ይለኛል። በቃ የሆነ ሰይጣን ነው የሚመጣብኝና ሩታ ማለቴ፣ ቅዳ ይቅርታ፣ ጽጌ፣ ለራስሽ ክብር ስጪ። በቃ ራስሽ አንጀራሽን ካላከበርሽው ዳኒ ሊያከብርልሽ አይችልም፣ በምንም ተአምር። ዳኒም እንደዚህ እያዋረደሽ እየናቀሽ እየሄደ ሌላ ጓደኛሽ ጓደኞችሽ በሰፈር ምታቂያቸው ተመልካቾች ያከብሩኛል ብለሽ ምንም ነገር እንዳታስቢ። የእውነቴን ነው። ለክብራቸው ሲሉ ስንቶቹ ዋጋ ከፍሏል፣ ስንቶቹ ለክብራቸው ክብራችን አናስነካም ብለው ህይወታቸውን አጠዋል ና በክብርሽ መደራደር የለብሽም። በተለይ በሴትነት ክብርሽ እና እየሆነ ያለው ነገር በጣም የሚያስጠላ ነገር ነው። ዳኒ ወደ ራስህ ተመለስ፣ ተዋት በቃ ልጅቷን እንዴ በጣም ደግሞ የገረመኝ ነገር ይሄ ባሴ የሚባለው የጽጌ ወንድም ማለት ነው። ጅል ወይ ወንድ አይባል ወይ ሴት አይባል፣ ዝም ብሎ ያገጣል፣ ያፈጣል፣ ሲያስጠላ። አንተ ለእህት እንኳን ትንሽ አትቆረቆርም፣ ትንሽ እንኳን አታዝንም። እንደዚህ ወጣ ያለ ነገር ሳትፈልግ እየነካት ለማውራት እንኳን በጣም ተናዳ ተበሳጭታበት ቤቷ ድረስ ሄዶ እንደዚህ እየበረበሸ እየበጠበጠ በቃ ይቅርታ ማውራት ካለብህ ውጭ ላይ መውጣት ወጠ ማውራት ትችላለህ። እንደገና ደግሞ በማትፈልገው ነገር እንድታስገድዳት አልፈልግም ብለህ ትንሽ እንኳን አትከራከረውም። ከዳኔ እኩል የምትገለፍጠው በጣም ብዙ ጊዜ አየሁት እኔ፣ ባሴ ማለት ነው። በእርግጥ እነሱ የእነሱ ጉዳይ ነው የእነሱ ህይወት ነው አንዴ ይጣላሉ አንዴ ይታረቃሉ አንዴ ይጋጫሉ አንዴ ምናምን እንደዛ ነው ህይወታቸው ሁሉ ፕራንክ የሆነ ህይወት ነው ያላቸው ዳኒና ፅጌ ማለት ነው ግን ቢያንስ እንኳን እንደ ወንድምነት ትንሽዬ ስጋ ነክቶ ትንሽ ስጋ ነክቶ ትንሽዬ ህሊና ነክቶ ተው እንደዚህ አታድርግ ቤት ውስጥ እሷ ብቻ አይደለም ያለችው እኛም አለን እኛንም እየመጣህ እየበረበሽከን ነው እየበጠበጥከን ነው ብለህ አትናገርም? ትናገር። ምን አይነቱ ፋራ ነው? በእናትህ ጸጥ ብሎ ይህን ያህል እንደፈለገ ሀይላንድ አንቋቅቶ እንደፈለገ ቤቱን ተረማምዶ እንደዚህ ምናምን አይቶ ፈትሾ በርብሮ እንደፈለገ ጩሆ ተናግሮ አበሳጭቷት እየሄደ ጸጥ ብሎ ትያያለ። ድንጋይ እኔ አንተን ወንድምን ብያለ። ጠራሚ ቅርት አድርግልኝና ማለት ነው ቤቷ ምንድን ነው የምትሰራው? ድንጋይ ነው የምትመስለው። ሲጀመር የማይንቀሳቀስ የተተከለ ድንጋይ በስማ እኔ መሳደብ ፈልጌ አይደለም ግን በጣም ስለ እያየሁት ነበረ። በቃ ከዳኒ በላይ ሲያናደደኝ ሲያበሳጨኝ የነበረው እሱ ነው። ተዋትለውም በቃ ማውራት ካለበት ውጭ ላይ ወጣችሁ ማውራት ያለባችሁን ነገር አውሩ። እኛን ቤት ውስጥ አትረብሹን። ቤት ክብር አለው። በቃ ቤቱ መከበር አለበት። በዛ ልክ እየመጣ ያለ ፍላጎቷ የሚጮህባት ምን የንቀት ቃላት እየወረወረባት ጸጥ ብሎ ሲያይ ኔ ያላስቻለኝን እሱ እንዴት እንዳስቻለው አላውቅም። ነው ወይስ በስም ብቻ ነው ወንድሜ ነው ወንድሜ ነው የምትለው በጣም ያሳዝናል። እና ዳኒ ወደ ራስ ተመለስ፣ ሰራውላት እያለ ይገኛል በነገራችን ላይ ማለት ነው። ታዲያ ምትወዳት አንድ ነገር ልንገራችሁ፣ ጊዜ ቆሞ አይጠብቃችሁ እናንተ አሁን ትልልቆች ናችሁ። በጣም ብዙ አመት አብራችሁ ኖራችኋል። የምር አብራችሁ የምትፋቀሩ ከሆነ አብራችሁ ኖር፣ ህይወታችሁን መስርቱ፣ እንደነ አብርሽና ሩታ ቆም ነገረኛ ሁኑ። በቃ እግዚአብሔር እንምላችሁ። እስከ መቼ እንደዚህ ወደዛ ወደዚህ ስትሉ ትኖራላችሁ? ተጋቡ በቃ። መጋባት ካለባችሁ የምትዋደዱ የምትፋቀሩ ከሆነ በዚህ ልክ ተመልካችንም አስጨንቃችሁ፣ እናንተም ተጨናንቃችሁ፣ ቤቱን ራሱ ሰላም አሳጣችሁት። አቤት ፈጣሪ ሆይ፣ የእውነት ቤታቸው ራሱ ወከበው። ግርግሩ፣ ጩኸቱ በጣም ነው የሚያስጠላው። በቃ ሰላም የሌለው በቃ ሰው አይተኛበት አይቀመጥ የእውነት ነው። ስልክ እንኳን እኮ እዛ ቤት ማውራት አይቻልም። በቃ ሁሌ ጭቅጭቅ ወሌን። ኧረ ተው ለቤቱ ማስቡበት። ተመስገን ብላችሁ ያላችሁን አመስግናችሁ ኑሩ። ካልሆነ ደግሞ ጽጌ፣ በክብርሽ አትደራደር። የራሱ ጉዳይ። እንዲህ አበዛውንስ። በወጣ በገባ ቁጥር እንደ ክፉ ባል መጨቅጨቅ አለበት? ጭራሽ የምትበይው የምትጠጪውን፣ የምትሄጅበትን፣ የምታደርጊውን ነገር ሁሉ አሳውቂኝ ይላል ማለት። አንተ ማን ስለሆንክ ነው? በጣም ተበጣጠስክ ዳኒ። ወደዚያ ሄድ። ጽጌ፣ ይውድሽ ዛሬ ያደረግሽው ነገር ትክክል ነው። ይውልሽ፣ ነገም እንደዛ ነው ማድረግ ያለብሽ። ቆፍጠን በይ የምር ይኸውልሽ፣ በጣም ቀድመሽ እንደምትወጂው ስላወቀ ነው እንዲህ እየተጫወተብሽ የሚገኘው። ወይም ደግሞ አንቺ ቀድመሽ አፈቅራለሁ ብለሽ የሆነ ጥያቄ እንድታቀርቢለት ነው የሚፈልገው። እንዳታደርጊው። የእውነቴን ነው የምልሽ። እድሜ ልኩን ሲረግጥሽ ነው የሚኖሩ። ዳኒ በጣም ክፉ የሚባል እልህ አለበት እና አንዱ አለቀ ሲባል ሌላኛው ደግሞ ይተካል። እኔ ጽጌ ታሳዝነኛለች አንዳንዴ፣ ማለት ነው። ማፍቀር እኮ ከባድ ነው። አንዳንዴ ማንም ሰው ምንም አይነት ምክር ቢመክራቸው አሰሙ ያ ሰው በቃ ያፈቀራችሁ ትወደዳችሁ ሰው አርጉ የሚላችሁን ነገር ሁሉ ታደርጋላችሁ። እና ጽጌን ደግሞ በመውደዷ በማፍቀሯ በጣም በከባዱ እየተጫወተባት ነው። እሱ ሳያፈቅራት ቀርቶ አይደለም፣ እውነቱን ስነግራችሁ፣ ያፈቅራታል፣ ይወዳታል። ከሷ ሌላ ማንንም ሰው ማየት እንደማይፈልግ አውቃለሁ መቶ ፐርሰንት። ከመጨረሻቸውም ሁለቱ አንድ ላይ እንደሚሆን መቶ ፐርሰንት ነግራችኋለሁ፣ ግን ክብር ከሌለው ምን ያደረግልኛል? ካላከበረኝ፣ እንዲህ የናቀ በሚዲያ ላይ እያንቋሸሸ ሰራውላት፣ ስትናደድ ስትበሰጭ ጨጓራ በሽታ ምትገዥ። በዚህ እድሜሽ ምን ሆነሽ ነው? ወጣት ነሽ፣ ከእሱ የተሻለ ወንድ ታገኛለሽ። የፈለገውን ይበል፣ ከፈለገ ፍቅሩን መጦ ይናገር። ካልሆነ የራሽን ህይወት ጀምር፣ ይበቅ። ምንድን ነው አርግ የሚልሽ? ለቤት እንኳን ትንሽ ክብር። ቤት እኮ ክብር አለው። በእውነት ቤት እግዚአብሔር ነውን፣ አይደል? ማክበር አለባችሁ። ሰላም በቃ ሰይጣን ራሱ ይገባል እኮ በቃ። እንደዚህ ስትጣሉ ስትፋጩት፣ በቃ ስትንጫጩ ሰይጣን ራሱ ቦታ አገኘ ብሎ ብዙ ሰይጣኖች እየተንደረደሩ ነው የሚመጡት እና እባካችሁ ለቤታችሁም ክብር ይኖራችሁ። ለሴትነት ሽም ክብር ስጭ። በቃ ዳኒም የራስህን ክብር አታውርድ በዚህ ልክ። ተምረህ እንዳልተማርክ የሆንክ እኔ መሳደብ አልፈልግም፣ ግን ከማጠር መወጠር ደግሞ ተንኮለኛ። ለነገሩ አጭር ሰዎች እንኳ ስንባል ተንኮል አለብን መሰለኝ፣ ባልሳሳት። አረ የዳኒ ደግሞ የተንኮል ይለያል። በስማ አስቀያሚ አብሻቂ፣ በቃ እናዳጅ እኮ ነው ቅጥል ለሚያደርግ እና ጓደኞቿ ደግሞ። ቢያንስ እኔ እናገራለሁ፣ አታሷሹ። የሆነ ትክክል ያልሆነ ነገር ካለ ለምን እኔ እናትና ልጅ አይሆኑም? እናገራለሁ፣ ገብቼ እግዚአብሔርን ታውዬ፣ ትክክል አደለም አንቺ ረፊያን ተምረፍ ብዬ እናገራለሁ። ጸጥ ብዬ አላይም። ጓደኞቿ ራሱ ደንዝዘው እንደምታየዋቸው ጸጥ ይላሉ። ጽጌ በዚህ ልክ በቃ ሲነካት እራሱ እንዴት እንደቀፈፋ ታይታችኋላ። እንደዛ እያደረገ በግድ ጸጉሯን እየነካት በግድ ካላወራሽኝ በግድ አብረሽኝ ምሳ ካልበላሽ በግድ በቃ ከቤት አልወጣም ከፈለግሽ ፍቅረኛሽ መጥቶ ያስወጣኝ እስኪያየዋለሁ ብሎ ቁጭ ሲል እንደዛ ሲያንጋጣት እናንተ ቁጭ ብላችሁ ትስቃላችሁ። ደግሞ ስታስጠሉ! ጥርሳችሁ ይርገፍ እንዳልልም ደግሞ ጥርሳችሁ ረግፎ ደግሞ በምን ትስቃላችሁ? ሌላ ጊዜ በድዳችሁ ደግሞ እየሳቃችሁ እኛንም ጨምራችሁ ታስቁን ድዳሞች በተለይ ወንድሟ በጣም አብሻቂ ነገር ነው እና አንዳንዴ ደግሞ አሁን ጽጌን ስላፈቀረች ስለወደደች የትም አትሄድም ብለህ ነው እንዲህ እያረካት የምትገኘው። ግን እመነኝ፣ የሆነ ቀን ላይ የሆነ ቀን ላይ የእውነቴ ነው የምልህ ዳኒ፣ የቱንም ያህል ብትወዳት ብታፈቅራት፣ ለሴት ልጅ ክብር ከሌለ አንድ ቀን ጥላ ትሄዳለች። የቱንም ያህል ብትወድህም ወደሚያከብራት ትሄዳለች። የምሬን ነው ምላችሁ። ክብር ከምንም በላይ ነው፣ ይበልጣል። በቃ ከፍቅር ይበልጣል። ከፍቅር ቀድሞ መጀመሪያ ክብር ይበልጣል እና ዳኒ አተሳሳት ማድረግ ያለብህን ነገር ቢያንስ ልክ ይኖረው። በቃ ፕራንክም ጨዋታም ቀልድም ድም እኮ ልክ አለው። በዚህ ልክ ሞራሏን እየሰባበርክ በዚህ ልክ እያወረድካት በዚህ ልክ ዝቅ እያደረካት ምን አይነት ነገር ነው? ክብር እንኳን አሰጣትም፣ ትንሽ ዜሮ አምስት ሳንቲም ክብር አሰጣትም። በጣም ባለጌ ነው ዳኒ፣ በጣም አበዛው። ማንም ተቆጭም ተቆጣጣሪም ምናምን የለኝም ብሎ በጣም ተረማመደባት። እቺ ልጅ ተው፣ አንድ ቀን ብላ ብላ የሄደች ቀን መቼ መመለሻ የላትም እና ተው፣ በእጅ የያዙት ወርቅ እንደ መዳብ ይቆጠራል የሚባል ነገር አለና ይሄ ውኖ መሰለኝ፣ ይሄ መሆን የለበትም። እስኪ በጽጌና በዳኒ መሃል ስለተፈጠረው ነገር አሁን ዳኒ እያደረገ ያለው ነገር ትክክል ነው ብላችሁ ታስባላችሁ ወይስ አይደለም? ጽጌስ ከዚህ በኋላ ምንድን ነው ማድረግ ያለባት ብላችሁ ታስባላችሁ? በዚህ ኮስተር እንዳለች ትቀጥል ወይስ ደግሞ እውነቱን ፍቅሯን ገልጻለት አብረው ይቀጥሉ ትላላችሁ? ምን ትላላችሁ? ሲሀሳብ አስተት ወይስ ደግሞ የራሱ ጉዳይ ዳኒ የሚሆን ሰው አይደለም የራሷን ህይወት ትጀምር ትላላችሁ? በኮሜንት ሁላችሁም ሀሳብ አስተያየት ስጡ። የኔ ሀሳብ አስተያየት ይህንን ይመስል ነበር። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ወዳችኋለሁ። ባይ ባይ።